ሀኒ ጆሮ የፍቅር ጥያቄ አቀረበላት። ሀኒ በጣም ተቆጠች በጥፊ መታችው። ጆሮ እንግዲህ በሀና ፍቅር በጣም ወጥመድ ውስጥ ገብቷል። ሀኒ እንግዲህ የምናሴም ጓደኛ ታወቋታል። ነገር ግን እንድታወቀ ደግሞ ወዷት አለ። ምናሴም በጣም መልካምና መልካም ልጅ ናት እያለ ጓደኛው በጣም የተደነቀበት ነበር። ምናሴ ደግሞ ምስኪን ልጅ ናት፣ በጣም ጦር ልጅ ናት። እንዲሁም ደግሞ የምናሴ ጓደኛ ሰራተኛ ነኝ ብላ ስትለው እና ሊያምን አልቻለም። ለምንድን ነው ሰራተኛ ሆነችው? ሰራተኛ ሰራተኛ እኮ ምንም አይመስል እያለ እየተከራከረ ነበር። ሰላምም እኛም ብለን ነበር፣ እሷን ግዴታ ሰራተኛ ነኝ ብላ ስተ እኛም ተቀበልናት አለች። እንግዲህ ምናሴ ሀና በጣም የተማረች ልጅ ናት። ነገር ግን ህይወት አንዳንድ ጊዜ እንዲያደርጋል። ህይወት ኑሮ ትንሽ አሸንፏት ነው። አባቷ ስለታመመ አባቷን ለማሳከም ወደ አዲስ አበባ መጣ እኛ ጋር ስራ የገባችው ብሎ ያስረዳዋል። ጓደኛ በጣም የምትገርም ልጅ ናት ብሎ በጣም እንዴት ተመቸችው እያደነቀ ተለያየሁ። ጆሮም እንግዲህ ደንግጦ ሀናን ታጠገቧ ሄደ። ሀና በጣም ተገርማለች። በእንዴትም ጆሮን ተናግረዋለች። አሰላሙ አሌይኩም አረህማቱላይ በረካቱ ውድና የተከበራችሁ ሰዎች እንዴት ናችሁ? ከነገር ሁሉ ሰላም አልሐምዱሊላህ ረቢል አለሚን በያላችሁበት ያላ ሰላማችሁን ያብዛላችሁ እያልኩይ ተወዳጇ ሀና እንግዲህ እንደ ቀጠለ ነው። ኖላዊ ድራማ በጣም አስተማሪና ደስ የሚል ድራማ ነው። እንግዲህ ቀጣይ ፓርት ዛሬ የጀመርነው ማለት ነው። ሀና እንግዲህ በጣም ከሰዎች ጋር የምትግባባና ስነ መግባር ያላት ተወዳጅ ጠንካራ እና ትግስተኛ ልጅ ናት ማለት ነው። ሀና እንግዲህ ባለፈው ምዕራፍ እንግዲህ የምናሴ እናት ምናሴን እንድትጠብቅ ወይም ደግሞ ሕክምና እንድታደርግ ተጨማሪ ስራ ሰጣት። በጣም ደስ ብሏት አባቷን እንግዲህ ሄዳ ያልኩት ሁሉ ተሳክቷል ብለህ አባቷን እያስደሰተች ነበር። ስራውን እንዳገኘች በተማረችበት ተናግራ አባቷን እያስደሰተች ነበር ማለት ነው። እንግዲህ ሀና ምናሴን እየተከታተለች ትገኛለች። ምናሴን እንግዲህ ከትምህርት ቤት ሲመጣ ተቀበለዋለች። ማለት ስትቀበለው ጓደኛው የምናሴ ጓደኛ አጋጣሚ ያገኘችዋል ይታወቃሉ፣ ማለት ነው። ነገር ግን ያን ጊዜ ምንም አላላትም ነበርና በቤት ማታ ይጠሩታልና ቤት ሲመጣ በጣም ነበር የተገረመው ማለት ነው። ሀናን ሲያት የምና ስያት አጎት ልጅ ነሽ ልበል ሲላት፣ አይ ምናችሁም አይደለም ሰራተኛ ናችሁ ስትለው፣ ምን ማለት ነው እየቀለድሽ ነው ሰራተኛ ማለት እያላት ነበር። አዎ ሰራተኛ ነኝ እኔም በቅርብ ጊዜ ስለመጣው አለቀም አንተም ደግሞ በቅርብ ጊዜ ስለሆነ የመጣሁት አዲስ ሰው ነበር። ሰራተኛ ነው የሰትለው ምን ሽን ኮ ሰራተኛ አይመስልም እያለ ነበር። እናንተ ሁሉ መልኳንና ውበቷን እያደነቀላት ነበር ማለት ነው። ከዛ እንደገባ ግን ምናሴ ራሱ በጣም እያስቸገረው ነበር። ስለፍሶውብና ስለፍሶው ቆንጅነት እየነገረው ነበር ማለት ነው። እንግዲህ ሀኒዬ ስራዋን ጨርሳ ምናሴ እንደናደር ብላ ወደ ቤቷ ሄደች ማለት ነው። እራት እንግዲህ አቅራቢቱ ሰላም ናት። ሰላም እንግዲህ ምናሴና ጓደኛውን ኑ እራት ብሎ ሰርቻለሁ እያለች እነሱ ደግሞ ሙድ እየያዙባት ነበር። ተመቸው ሴት ሆንሽ፣ ተመቸው ምግብ ሰራሽ እያሉ ሙድ እየያዙባት እንግዲህ አቅርበው እየበሉ እያለ ሰላም ደግሞ የምናሴን ጓደኛ ትፈልገዋለች። ከዚያ በኋላ እንግዲህ ምግቡ በጣም የሚጣፍጥ ነው እያለ ሲያጋንንላት፣ በጣም አሪፍ ምግብ ነው የዛሬው ምግብ እያለች ስትል፣ ምን አሪፍ ቢሆን አንቺ አሰራሽው እያለ ነበር። ፈናሴና ባልሰራው ማቀራረብ ቢዋለሁ እያለች ነበር። አዎ ከምግቡ በላይ ማቀራረቡ በጣም ነው ደስ የሚለው እያለ ሙድ እየያዙባን ነበር ከጓደኛው ጋር እና እንግዲህ ሀና ወደ ቤቷ ሀይዳ አባቷን አሞት ነበር ማለት ነው። እንግዲህ ጆሮ ከአባቱ ጋር ታርቋል። ነገር ግን ደግሞ ሁለተኛ አባቴ አጠገብ እንዳደርስ ብለው ነበር። ያንም ይቅርታ አድርጋ እንግዲህ በመንገድ ላይ ጠብቃ ይቅርታ፣ አባቴን በጣም ተግዟል፣ አንተ ስለሌለህ ና፣ ይርታ አጠገቡ የንተና አባቴ እንቀርብለት፣ እንደዛ አላቅም ነበር፣ በአቅም አልናገርህም ነበርና እሱ አንተን ስላጣ በጣም ተግዟል። እና ይቅርታ ደግሞ ስለተናገርኩ ነገር ብላ ይቅርታ ላድርግለት ነበር ማለት ነው። እንግዲህ ጆሮ በጣም እያዘነ ነበር። በዚህ ኑሮ ላይ ፍቅር ፍቅር መጨመሩ ምን ይሉታል? በጣም እየተጨናነቀ ነበር ማለት ነው። እንግዲህ ጆሮ በጣም የሚያሳዝን ልጅ ነው። ገደፍ የሌለው በራሱ ተፍጨርጭሮ እና ትምህርቱን ያልተማረ ልጅ ነው ማለት ነው። የራሱ የሆነ ህይወት የሌለው ልጅ ነው እንግዲህ በዛ ደግሞ ሀናን ወዷለ። ሀናን ደግሞ ፍቅር ሲይዘው በጣም ህይወት ጨልማበታለች ማለት ነው። እንግዲህ ሀና ምንገራይ ማታ ሰዓት ሲሸኛት ሁልጊዜም እንደዚህ እየተቀበልክ ብትሸኝ ደስ ይለኛል እያለችው ነበር። እሱ ደግሞ እንደዚ ስትለው በጣም ደስ አለው። እሸኝሻለሁ ደስ ካለሽ እያላት ነበር። እና ሀኒ ብሎ አቆማት። የሆነ ነገር ልነግርሽ ፈልጌ ነበር ማለት ነው። ምንድን ነው። ተናገር እሺ እያለችው ነበርና በጣም ፈራ መናገር። እኮ የሆነ ነገር መናገር ፈልጌ፣ ተናገር ተናገርሽ፣ ምን ሆነ ነው ምንድነው የተቸገርከው? ብላ እሷ ደግሞ አጠደፈችው ማለት ነው። እኔ እኮ ይሄ ነገር እንዴት እንደሚነገር እኮ ስለማላቅ ነው ማለት፣ የምን ነገር ነው ምን ሆነ ነው ተናገር አያለች እሷ እያጠደፈችው፣ ግን እንደምንም ብሎ ፈቀድ ነው አንቺ ፍቅር ይዞኛል ብሎ ፈረጠለት። ያን ጊዜ ግን ፍቅር ያን ፍቅር በጣም በስሜት የሆነ በጠፊ ነበር የመታችው ማለት ነው። ከዚያ በኋላ እንግዲህ ሀኒ ምን ሆነሽ ነው እያለ ሲላት መጀመሪያ ፍቅር ላይ ተመንጠርጠር ራስህን እስኪ ዞር ብለህ አንተ መጀመሪያ ሰው ሁን አለችው። እንዴን የሰው ሰው ሰው አይደለሁም እንዴ ሰው እኮነ እያለ ነበር። ሰላም እንግዲህ የምናሴ ጓደኛ ሀናን መወደዱና ና ሀናን መሳፈጡ አልወደደችም። እሷ ለራሷ ትፈልገዋለች ማለት ነው። እንዲሁም ደግሞ ሰርታ ምግብ ስታቀርብላቸው የምናሴ ጓደኛ ሀናን እስኪ ላጉን የሰራሽውን ቅማሹ እያለ ሲላት አይ ሀኒጌ አትወድም ጉርሽ አትወድም እያለች ነበርና ለምድም አትወደው ሲል እሱ ደግሞ አይ ስራለኝ እኛ ጋር ምናት በይም እያለ ምናሴም ሲላት አይ ስራ አለኝን አሁን አልበላም ብላ ሄደች። ነው እዛ እንድትቀርብ አትፈልግም ሰላም ማለት ነው። እያጥፋፋች እንግዲህ በሀናን ደግሞ የምናሴ ጓደኛ አሁን በማግስቱ ይዞ መልካም እንደሆነች እና ውብ እንደሆነች የነገራት ነው። ያን ጊዜ ሰላም ሀና ወደ ቤቷ ስትሄድ ምናሴና ጓደኛው ሲሸኘው፣ እንግዲህ ስለ ሀና ሀና እኔ በጣም የተመቸች ነች ሰራተኛችሁ እያለው ነበር። አንተ ደግሞ እሷ ምስኪን ልጅ ናት እያለው ነበር። በይ ትናንትና ጀምረ ምስኪን ምስኪን ትላለች ምን ማለት ነው? ምንድን የተለየ ነገር አለ? ምስኪን ምንድን ነው? እያለ ሲለው ሀና በጣም የተማረች እና መልካም ሰው ናት። ትንሽ ህይወት እንዲያጋጠማት እና አባቷ እንድታመምባት እንደ ሶስተኛ ደግሞ ስራ ሳይሆን እኔን የምትከባከበው እሷ ናት። ስለዚህ ካሁን አባቷን ልማሳከም ስራው አሁን ደግሞ እናቴ ሁለተኛ ስራ ስራ። እንግዲህ ሰላም ሀና ጣርታ፣ እንግዲህ ምንድን ነበር ጠዋት ስታወር የሰማሁት የምናስ የጓደኛ ምንድን ነበር የሚዋራሽ? እያልሽ ያጨናነቀቻ ነበር ከዚያ በኋላ እንግዲህ ኧረ ምንም አላወራንም እያለች ስትላት፣ አይ እንዳትወሽኝ እንዳትወሽኝ እኔ እኮ ሰምቻችኋለሁ እያየ ጨናነቀች ነበር። ከሰማሹማ ያው እንደሰማሹ ነው ስትላት፣ ከዚያ በኋላ እንግዲህ አንቺ አሁን ላይ የምትፈልጊው ገንዘብና ገንዘብ ነው፣ አባትሽን ማሳከብ ነው እያለች አለቻት። ስለዚህ እኔ እኮ ዘመድ ከሆነ እንዳይቀየም ብዬ ነው እንጂ እኔ አጠገብ እንዳይደርስ አደርገዋለሁ አለቻታል። ነው ናሁ ጎበዝ፣ እንደዛ ማድረግ ያለብሽ ዛሬ እንጂ ፍቅር ወይም ሌላ ነገር ሳይሆን ገንዘብና ገንዘብ የሚያስፈልግሽ አባሽን ማሳከብ ነው። ለሁን ሌላው ነገር ትደርሽበታለሽ አለች። ለመክሮ አመሰግናለሁ አለቻት። እንግዲህ ሰላም የሷን ሀና ጋር መተዋወቁ ሀና እንግዲህ በጣም መልካም ልጅ ከሁሉ ጋር ተወዳጅ የሆነች ትግስተኛና ጠንካራ ልጅ ናት። ከሷ ብዙ ነገር እንማራለን። ትግስቷ ተጠንክርና ተስፋ አለመቁረጧ ከሰው ጋ ያላት ቀረቤታ የሰው መወደዷ። አንድ ሰው ዝም ብሎ አይወደድም። አንድ በጸባውን በመልኩም ቢሆን ግን ከጥንካሬዋ ከሁሉ ከትህትና ምክንያቱም ከሷ ብዙ ነገር እንማራለን። ሰላም እንኳን እንደዛ እያመናጨቀቻት እየሰደበቻት፣ እሷ ግን እሺ እያለች በመጥፎም በኸይር እየመለሰችላት እያዞረች በኸይር ነው የምታይባ አማኑ። ስለዚህ ከእሷ ብዙ ነገር እንማራለን። በእውነት ሰዎች መጥፎ ነገር ሲያስቡብን እኛ ደግሞ በመልካም ማዞር አለብን። ምክንያቱም አንድ ካለ ጋር ኸይር ሰራን፣ ሁለተኛ ደግሞ እነሱ መጥፎ ነው ብለን እኛ መጥፎ ሆን የለብንም። ትዕግስቱም እንዲሁም ደግሞ ሰዎች በራሳቸው ስሜት ብዙ ነገር እኛ ሲሉን እኛ ደግሞ ተረጋግተን እነሱን ማብረግ እንጂ እነሱን በመጥፎ ሲመጡ በመጥፎ ማለት የለብን። ብቻ ከሀና ትግስትና ጥንካሬ ጀርባ በጣምና ህይወት ብዙ ነገር እንማራለን። በጣም ተጋራና ውብ ሴት እንደምትባለው በሁሉ ነገር በጣም ጎበዝ ልጅ ናት። ጆሮ እንግዲህ የፍቅር ጥያቄ ያቀርብላታል እንግዲህ ማለት ነው ወደ